የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ፣ አዲስ ደስታ ተገመደ ላይ ፈታ እንደ የጸና ከላይ ያልበቀለ ከሶ ከአረም ላይ እየተዘራ የማይደበዝዝ የማይቋርጥ ከዛሬው በላይ ነገ ሚጣፍጥ ሁሌም ሙሽራ፣ ሁሌም አበባ የማይጠወልግ በረከት ይግባ።

ደስታ እኮ ነው እንዴ? እኔም እኮ ዛዛ መጀመሪያ ኳ አልቅሽ አልቅሽ ዝም ብዬ አልቅሽ አልቅሽ ብሎ ሰው ልጅ እኮ የሆነ ነገር ሆኖ ነው። እየኔ ደግሞ ዝም ብሎ ያስለቅሰ በቃ ዝም ብሎ እምባ ይፈሳል ዝም ብሎ ማለት ነው። ይሄ ደስታ ነው፣ ይሄ ደስታ ነው። ያሳለፍሽው ሁሉ ነገር ተሰምቶሽ ዛሬ እንደዛ ሆና ነው። ማንም ረገጥናት አፈር ድሜስ ነው የነበር ነው ፍሬ ፈርቶ እኮ ነው። እና እኔ በጣም ደስ ብሎኛል። እግዚአብሔርን አንዳንድ ጊዜ ላይ ለፍታችሁ ለፍታችሁ ለፍታችሁ አይሆንም፣ አይሳካም፣ አይበቅልም፣ አያድግም ሲባል አያድግም ስታዩ በቃ ውስጣችሁ ነው የሚነካውና እናንተ ደግሞ ተስፋ ሳትቆርጡ ያንን ዛፍ ወይም ደግሞ ያንን ነገር እያሳደጋችሁ እያባበላችሁም ቢሆን እየኮተኮታችሁም ቢሆን እየመከራችሁም ቢሆን አሳደጋችሁ የሆነ ቦታ ላይ ደርሶ ስታዩ ፍቅራችሁ፣ ስሜቱ በጣም ከባድ ነው ከሚባለው በላይ የምር በጣም በጣም ከባድ ነው፣ በጣም ነው የሚከብደው። እና ይህንን ስሜት በጣም ስላየውት ስላገኘውበት ፍቺም፣ ግሬስ ፋሚሊ፣ ጨርቃ ፋሚሊ በእውነት ለእናንተ እኔ ቃላት የለኝም፣ መለ እንኳን ጠፍቶብኛል። በነገራችሁ ላይ የሙቪ ደጋፊዎች የሄለን ደጋፊዎች ሁላ ልእንገራችሁ በጣም የተደመምኩባችሁ የም የማልጠብቃቸው ልጆች የማልጠብቃቸው ደጋፊዎች በጠቅላላ በጣም የተደመምኩባቸው እግዚአብሔርን እኔ በጣም ደስ ብላሁ። በላአንቺ እኔ ሸውት የዚህነሀል ነወይ ለካ የሰው ደስታ የሚያስደስተው እነው ያልኩት። በቃ በጣም ነው ደስ ያለኝ። ጊዜ አሁን እንዲህ ዞሮ ዞሮ ብለሽ ብታይ ከጠዋት ጀምረው ከፍተው እየዘለሉ እየተጫወቱ ያሉ፣ እግዚአብሔርን ያልጠበቅኳቸው ልጆችን ነው እያየዋቸው ያሉ። ሰው ልጅ ፎቶ ሲፖስት ሁለቴ ሶስት ያደለ ደጋግሞ እጥፍ እጥፍ እየፖሰቱ በጣም ነው ያስደሰቱኝ። በጣም እግዚአብሔርና የሰው ደስታ የሚያስደስታቸው ልጆች ማአት አሉ፣ ማአት እግዚአብሔር ይመስገን። ለሁሉም ፈጣሪን እጅጋር እያመሰግናለሁ፣ እናንተንም እጅጋር እያመሰግናለው። ቅድም ቤቱን እንደከፈትኩ ነው በ በፊት ለፊቴ የመጣችው አንቺ ወርቅዬ ሪች ወለዩ አያሉ ዜድ ድንግል ማርያም ልጅ በቃ በፊቴ እንደዛ ነው የመጣችሁ ማለት ነው። በቃ እንደዛ ስትመጡ በቃ አትዛ አልኩትና ያንቺ ጋር ሼር አልኩት ማለት ነው። እንኳን ደስ አለሽ። ዛሬ ቀን ብዙዎቻችሁ አይደርሱን ውሸት ነው እነሱ ውሸት ነው እያሉ ብዙ እያወሩ ነበረ። ብዙ ነገር ሲላችሁ አንቺ እምባ ያለቀሽ ብዙ ጊዜ እምባ ያለቅሸሻል ብዙ ጊዜ ማለት ነው። አንድ አይደለም። ይሄን እግዚአብሔር ወይ ፍረድን እያልሽ ያወራሽን ነገር እግዚአብሔር ተፈርዶ ደግሞ ዛሬ ቀን ዛሬ ቀን ስለደረሰ በጣም ደስ ብሎኛል። ብዙ ዋጋ የከፈላችሁ አላችሁ። ብዙ ዋጋ እንደዛ ብለ ማናወራ በውስጥ እያወቅ ነው ብዙ ነገር አለ። ያን ቀን ደግሞ ስለደረስ ይሄን ደስታ ስላያችሁ እንዲሁም ከራሴ በላይ በጣም ደስ ብሎኛል። እንኳን ደስ አላችሁ በእውነት